ወደ ቀኝ ስትዞር ደግሞ የባንክ ባለሙያህን ታየዋለህ። ያ አንዳች ነገር ሊነግርህ ይገባል። የኮምፒውተር ፕሮግራመሩም ደስተኛ አልነበረም። ይህንን የሚያስተምረኝ ሶፍትዌር መግዛት እችል ነበር አለ። በአንጻሩ የባንክ ባለሙያው ተነሳስቶ ነበር። የሂሳቡን ክፍል ትምህርት ቤት ውስጥ ተምሬው ነበር፣ ነገር ግን በእውነተኛው ዓለም እንዴት እንደምጠቀምበት አላውቅም ነበር። አሁን አውቅ ያለው ከአዙሪቱ ራሴን ማውጣት አለብኝ አለ። ከሁሉም በላይ ልቤን የነካው ግን የልጄ አስተያየት ነበር። የሚያዝናና ጨዋታ ነበር። ገንዘብ እንዴት እንደሚሠራ እንዴት መነገድ እንደሚገባ ተምሬያለሁ አለች። አክላም አሁን ሙያዬን የምመርጠው የሚከፈለኝን መጠን አስቤ ወይም የቅጥር ደህንነት ለማግኘት ሳይሆን ለምፈልገው አይነት ሥራ መሆን እንደሚገባ አውቄያለሁ። ይህ ጨዋታ የሚያስተምረውን ካወቅኩ የምፈልገውን መሥራትም ሆነ ልቤ የፈቀደውን ማጥናት እችላለሁ። ይህንን ከተማርኩ እንደ አብዛኛዎቹ የክፍል ጓደኞቼ ስለ ቅጥርና ማኅበራዊ ዋስትና አልጨነቅም። ከጨዋታው በኋላ ከሮበርት ጋር ለመወያየት ባልችልም ሌላ ጊዜ ተገናኝተን ስለ ፕሮጀክቱ ለማውራት ቀጠሮ ያዝን። በጨዋታው አማካኝነት በርካቶች ሀብታም እንዲሆኑ እንደሚፈልግ ስላወቅኩ ስለ ዕቅዶቹ ተጨማሪ ነገሮችን ለመስማት ጓጉቼ ነበር። በቀጣዩ ሳምንት ባለቤቴና እኔ ሮበርትና ባለቤቱን ለእራት ጋበዝናቸው። በዚህ መልኩ ስንገናኝ ለመጀመሪያ ጊዜ ቢሆንም ለዓመታት የምንተዋወቅ ያህል ነበር የተግባባ ነው። በርካታ የጋራ ነገሮች እንዳሉን አስተዋልን። ከስፖርት እስከ ምግብ ምርጫዎቻችን፣ ብሎም ማኅበራዊና ኢኮኖሚያዊ ጉዳዮችን አንስተን ተነጋገርን። አብዛኞቹ አሜሪካውያን በጡረታቸው ዘመን ስለ ምን ገንዘብ እንደማይኖራቸው፣ ስለ ማኅበራዊ ዋስትናና የሕክምና ዋስትና ረጅም ጊዜ ወስደን አወራን። ልጄ የሰባ አምስት ሚሊየን ወላዶችን ጡረታ ወጪ ለመሸፈን ትገደዳለች። በጡረታ ቁጠባ ላይ መተማመን ምን ያህል አስቸጋሪ እንደሆነ ተግባባን። የሮበርት ቀዳሚ ስጋት በአሜሪካም ሆነ በመላው ዓለም ባላቸውና በሌላቸው መካከል ያለው ክፍተት እያደገ መምጣቱ ነው። ሮበርት ሥራ በመፍጠርና በንግድ ዓለምን ሲዞር ከቆየ በኋላ በ47 ዓመቱ ጡረታ ለመውጣት ችሎ ነበር ወደ ሥራ የተመለሰው እኔ ለልጆቼ ያለኝ አይነት ስጋት እሱም ጋር ስላለ ነው። ዓለም እየተቀየረች፣ ትምህርት ግን ባለበት እየሄደ እንደሆነ አውቋል። እንደ ሮበርት እምነት ሕፃናት ጊዜያቸውን በትምህርት ቤት የሚያሳልፉት ለሕይወታቸው የማይጠቅማቸውን በርካታ ነገሮች ሲማሩ ነው። ዛሬ ለአንድ ልጅ ሊመከር የሚችለው አደገኛው ምክር ተምረህ ጥሩ ውጤት አምጣና አስተማማኝ ሥራ አግኝ የሚለው ነው ይላል ደጋግሞ ይህ ያለፈበትና መጥፎ ምክር ነው። በአውሮፓ፣ እስያና ደቡብ አሜሪካ ምን እየተካሄደ እንደሆነ ብታውቁ ኖሮ እናንተም የእኔን ስጋት ትጋሩ ነበር ይላል ሮበርት። የልጆቻችሁ የወደፊት ሕይወት አስተማማኝ የገንዘብ መሠረት ላይ እንዲገነባ የምትፈልጉ ከሆነ በአሮጌ ደንብ ልትመሩ አትችሉም ብሎ ያስባል። አሮጌ ደንብ ስትል ምን ማለት ነው? የሚል ጥያቄ ያቀረብኩለት አንድ ኩባንያ አቅሙን ሊያሳንስ ሲያቅድ ምን ይፈጠራል? አለኝ። ሰዎች ከስራ ይቀንሳሉ፣ ቤተሰቦች ይጎዳሉ፣ የስራ አጦች ቁጥር ከፍ ይላል። አዎ፣ ግን አክሲዮን ሽያጭ ዝርዝር ውስጥ ያለ ኩባንያ በእንደዚህ አይነት ጊዜ ምን ያጋጥመዋል? የአክሲዮኖቹ ዋጋ ከፍ ይላል። የሠራተኛ ወጪ ሲቀነስ ገበያው ይደራል። ልክ ነው። እናም የአክሲዮኑ ዋጋ ከፍ ሲል እንደ እኔ ዐይነቶቹ የአክሲዮን ባለድርሻዎች ሀብታችን ከፍ ይላል። ለዚህ ነው በተለየ ደንብ መጫወት ማለቴ ተቀጣሪዎች ሲሸነፉ ነጋዴዎች ያሸንፋሉ ሮበርት ማብራራት የፈለገው በተቀጣሪና በቀጣሪ መካከል ስላለው ልዩነት ብቻ ሳይሆን የራስን ዕድል በራስ ስለመወሰንና የመወሰን ስልጣኑን ለሌላ አሳልፎ በመስጠት መካከል ስላለው ልዩነት ነው ለአብዛኛዎቹ ግን ያ ነገር እንደሚከሰት አይገባቸውም ፍትሐዊ እንዳልሆነ ብቻ ነው የሚያስቡት ለዚህ ነው ልጅን ጥሩ ትምህርት አግኝ ብሎ መምከር ብቻውን ሞኝነት የሚሆነው አለ። ከትምህርት ቤት የሚገኘው ትምህርት ልጆችን ለእውነተኛው ዓለም ያዘጋጃቸዋል ብሎ ማሰብ ሞኝነት ነው። እያንዳንዱ ልጅ ተጨማሪ ትምህርት ያስፈልገዋል፣ የተለየ ትምህርት። እናም ደንቡን መረዳት አለባቸው።